የአዲስ አበባ ከተማ አስተዳደር ካቢኔ የመሬት ሽንሸና ረቂቅ ጸደቀ። በብረትና በአሉሚኒየም ምርቶች ላይ እጥፍ ታሪፍ ተጣለ። ኢሳያስ አፈወርቄ ግጭት ለመፍጠር እየሰሩ መሆኑ ተገለጸ። ሳልሳይ ወያኔ የህወሀት አመራሮችን አስጠነቀቀ። የቻይና ዜጎች አደገኛ በሽታ አምጪ ተህዋሲያን ወደ አሜሪካ አስገብቷል በሚል ተከሰሱ። እንዲሁም አሜሪካን ለኢብራሂም ትራወሬ ስላስተላለፈችው ይቅርታ እንነግራቸዋለን። አብራችሁን ቆዩ።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 የህወሀት አመራሮች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲል ሳልሳይ ወያኔ ትግራይ አሳስበ። የህወሀት አመራሮች ካለፈ ጦርነት ያደገገመች ትግራይ ዳግም ወደ ሌላ ጥፋት ከሚያስገባ አካሄድ ይቆጠቡ ሲል ተቃዋሚው ሳልሳይ ወያኔ ትግራይ ገለጸ። በሌላ በኩል በክልሉ ተደቅኖ ያለ ፖለቲካዊ እና የጸጥታ አደጋ የሚያስቀር እውነተኛ ፖለቲካዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ ባሰራጨው መግለጫ እንዳለው ከኢትዮጵያ እና ኤርትራ መንግስታት ባህሪ እንዲሁም እያካሄዱት ካለው የሚዲያ ዘመቻ በመነሳት ሲታይ ወደ ጦርነት እያመሩ መሆኑ መረዳት ይቻላል ያለ ሲሆን፣ እነዚህ በጋራ በትግራይ ላይ ጦርነት ከፍተው የነበሩ ኃይሎች ዳግም ትግራይን የጦርነት አውድማ እንዳያደርጓት ስጋቱ ከፍተኛ መሆኑን አመልክቷል። የትግራይ ጉዳይ አጀንዳዎች ያልሆኑ የህወሓት መሪዎች ትግራይ ካለፈው ጦርነት ጠባሳ ሳትጠግም ወደ ሌላ ጦርነት የምትገባበት ፖለቲካዊ አካሄድ ከጀመሩ ቆይተዋል በማለት የከሰሰው ሳልሳይ ወያኔ ትግራይ በተለያየ አቅጣጫ ተሰልፈው ትግራይን ወደ ጦርነት እየገፉ ያሉ ቡድኖች ከድርጊታቸው ይቆጠቡ ብሏል። ኢሳያስ አፈወርቂ ግጭት ለመፍጠር እየሰሩ መሆኑ ተገለጸ። ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሴም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ አምባሳደር ዲና ሙፍቲ ገለጹ። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የአፍሪካ ቀንድን ለማተራመስ እየጣሩ ነው። በሴምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትንና ግጭት እንዲፈጠር እየሰሩ ነው ሲሉ የኢትዮጵያ ሕዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተቹ። ፕሬዝዳንቱ ኢትዮጵያን እና ሰፊውን የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥረት እንዲቀጥሉ ሊፈቀድላቸው አይገባም ሲሉ አሳስበዋል። የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የሆኑት እና የቀድሞው የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና የትግራይ ሚሊሻዎችን በማስተባበርና በማቀናጀት የኢትዮጵያን የፌዴራል መንግስት ለመጣለው ሲሉ ገልጸዋል። አምባሳደር ዲና በጽሁፋቸው የኤርትራው ፕሬዚደንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉ ገልጸዋል። አምባሳደሩ ለዚህም ፕሬዚደንቱ ፍጹም ያልተረዱትን ጽንሰ ሀሳብ ኦሮሞ ማን በንግግራቸው ጠቅሰዋል ሲሉ ተችተዋል። በሌላ በኩል የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ ደጋፊዎችና ተሳዳቢዎች የኤርትራ የሆነን ነገር ሁሉ በመተቸት ተጠምደዋል በማለት ወርፈዋል። የማነህ የብልጽግና ደጋፊዎችና ተሳዳቢዎች የኤርትራን ጥንታዊና ዘመናዊ ታሪክ በመከለስና በማዛባት ኤርትራ የቀጠናው ደህንነት እንዲጠበቅ የምታራምደውን ፖሊሲ፣ የኢኮኖሚ ደረጃዋንና እምቅ አቅሟን ዝቅ አድርገው ያያሉ ሲሉ ተችተዋል። የዚህ ሁሉ መነሻው የማይጠረቃ የባህር በር ፍላጎት ነው ያሉት የማነ በቀጠናው ዘላቂ እድገት ሊመጣ የሚችለው ዓለም አቀፍ ሕግ ሲከበር መሆኑን በአጽንኦት ጠቁመዋል። በሁለቱ ሀገራት መሪዎች መካከል እየተባባሰ የመጣው ወሰጥ አገባ ወደ ጦርነት እንዳያመራ ስጋት ተፈጥሯል። የአዲስ አበባ ከተማ አስተዳደር ካቢኔ የመሬት ሽንሸና ረቂቃ ጸደቀ። የአዲስ አበባ ከተማ አስተዳደር ካቢኔ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። የአዲስ አበባ ከተማ አስተዳደር ካቢኔ በትናንትናው ዕለት ባካሄደው አራተኛ ዓመት 11ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። በዚህም መሰረት የአዲስ አበባ መሶብ አንድ ማዕከል ዲጂታል የመንግስት አገልግሎት ማቋቋሚያ ረቂቅ ደንብ ላይ በሰፊው ከተወያየ በኋላ አጽድቋል። የአዲስ አበባ ከተማ አስተዳደር የግል ትምህርት አገልግሎት ክፍያ አስተዳደር ስርዓት ረቂቅ ደንብ አጽድቋል። በመሬት ልማትና አስተዳደር ቢሮ የቀረበውን ሀገራዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎች አስመልክቶ በሰፊው ከተወያየ በኋላ የውሳኔ ሀሳቡን ማጽደቁን ከከንቲባ ጽፈት ቤት ያገኘነው መረጃ ያመለክታል። በብረትና በአልሙኒየም ምርቶች ላይ የእጥፍ ታሪፍ ተጣለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጪ በሚገቡ የብረትና የአልሙኒየም ምርቶች ላይ የጣሉትን 25 በመቶ ታሪፍ ወደ 50 በመቶ ከፍ ማድረጋቸው ተሰምቷል። ከተሽከርካሪ ምርት ጀምሮ እስከ የጣሳ ምግቦች ምርት ድረስ ጥቅም ላይ የሚውለው ብረት የተጣለበት ታሪፍ ከመጋቢት ወዲህ ለሁለተኛ ጊዜ ጭማሪ እንደተደረገበትም ተመልክቷል። ታሪፉ የአሜሪካን የብረታ ብረት ምርት የወደፊት እጣ ፈንታ አስተማማኝነት ለማረጋገጥ ነው ሲሉ ዶናልድ ትራምፕ ተናግረዋል። የታሪፉን ጭማሪ የተመለከቱ አስተያየት ሰጪዎች በበኩላቸው የታሪፍ ጭማሪው ከአሜሪካ ውጭ ባሉ ብረታብረት አምራቾች ላይ ከፍተኛ ኪሳራ በማስከተል በንግድ አጋሮች ዘንድ የበቀል እርምጃ እንደሚቀሰቀስ እያስጠነቅቁ ይገኛሉ። ታሪፉ በአሜሪካ ላሉ የብረታብረት ተጠቃሚዎች ላይም ከፍተኛ የዋጋ ጭማሪ ሊያስከትልባቸው እንደሚችል አስተያየት ሰጪዎቹ ጠቁመዋል። የአሜሪካ ብረታ ብረትና አሉሚኒየም አምራቾችም የታሪፍ ጭማሪውን ተከትሎ ምርቱን ማቋረጣቸውንና ደንበኞቻቸው ወደ ፕላስቲክና ወረቀት ምርቶች ፊታቸውን ያዘሯሉ የሚል ስጋታቸውን እየገለጹ ነው። ከአውሮፓ ሕብረት ቀጥሎ ሁለተኛዋ ግዙፍ የብረታ ብረት አምራች በሆነችው አሜሪካ የታሪፍ ጭማሪው የንግድ እንቅስቃሴው ላይ አሉታዊ ተጽዕኖ ማሳደር መጀመሩንና ከውጭ የሚገቡ የብረት ምርቶች መጠን በ17 በመቶ እንዲቀንስ መንስኤ መሆኑን ቢቢሲ ዘግቧል። የቻይና ዜጎች አደገኛ በሽታ አምጪ ተዋሲያን ወደ አሜሪካ አስገብተዋል በሚል ተከሰሱ። ሁለት የቻይና ዜጎች የዩናይትድ ስቴትስ ባለስልጣናት አደገኛ የስነ ህይወት ተዋሲያን ያሉበትን ፈንገስ ወደ አሜሪካ በማስገባት ክስ ተመስርቶባቸዋል። ያንግ ጉን ጄኒዋ እና ዙንጌ ሊዊ የተባሉ ሴትና ወንድ ቻይናውያን በማስሄር ህገወጥ እቃዎችን በማስገባት ሀሰተኛ ሰነድ በማቅረብ እንዲሁም ቪዛ በማጭበርበር መከሰሳቸውን የሚችጋን ጠቅላይ አቃቤ ህግ ቢሮ አስታውቋል። የ34 አመቱ ዞዌን ግልዊ ፈንገሱን በዲትሮይት አየር ማረፊያ በማስገባት፣ የ33 አመት ፍቅረኛው በምትሰራበት በሚችጋን ዩኒቨርሲቲ ቤተ ሙከራ ለማጥናት ሙከራ ማድረጉን የክስ ዝርዝሩ ያስረዳል ሲል ቢቢሲ ዘግቧል። ፋሱሪም ግራንማይን የተባለው ፈንገስ የስንዴ ባቄላ፣ በቆሎና ሩዝ ሰብሎችን ሙሉ በሙሉ የሚያጠፋ በሽታ የሚያስከትል ሲሆን ምግብ ላይ ሲገኝ ደግሞ የጉበት ጉዳት ያስከትላል። ፈንገሱ በሳይንስ ጽሁፎች እምቅ የግብርና የሽብር መሳሪያ የሚል ስያሜ እንዳለው ጠቅላይ አቃቤ ህጉ ገልጿል። ቢቢሲ ለሚቺጋን ዩኒቨርሲቲ እና በዋሽንግተን ለቻይና ኤምባሲ አስተያየት እንዲሰጡ ጠይቋል። ክሱ የቻይና እና አሜሪካ ግንኙነት በሻከረበትና ከቀናት በፊት ፕሬዝደንት ትራምፕ የቻይና ተማሪዎችን ቪዛ እንደሚነጥቁ በተናገሩበት ወቅት የመጣ ነው። በሳምንቱ መጀመሪያ በሚችጋን ዩኒቨርሲቲ የሚማር ቻይናዊ በ2024 ምርጫ በህገወጥ መንገድ በመመረጥ ክስ ቀርቦበታል። አሜሪካ ለቡርኪናፋሶ መሪ ይቅርታ ጠየቀች። አሜሪካ ቀደም ሲል በቡርኪና ፋሶ ፕሬዝዳንት ካፕቴን ኢብራሂም ትራውሪ ላይ ለተሰነዘሩ ወንጀላዎች ይፋዊ ይቅርታ ጠይቃለች። በአሜሪካ የአፍሪካ እዝ ዋና አዛዥ ጄኔራል ማይክል ላይራይን የተሰጠው ይህ ይቅርታ ከቅሬታ አስነሽ ንግግራቸው ጋር ተያይዞ ማብራሪያም ቀርቦበታል። ጄኔራል ላግሬይን ቡርኪና ፋሶን የመውረር ሳይሆን ለማዳን ነው የመጣ ነው ሲሉ በኬንያ የሰጡት አስተያየት በበርካታ የቡርኪና ፋሶ ዜጎች ዘንድ ቅሬታ ተነስቶ ነበር። ይሁን እንጂ ጀኔራሉ ንግግራቸው የግል ምልከታ እንጂ የአሜሪካ መንግስት አቋም እንዳልሆነ ገልጸው የህዝቡን ሉዓላዊነት እናከብራለን ብለዋል። በመቀጠልም ቡርኪና ፋሶ በኢኮኖሚና በመሠረተ ልማት እያሳየች ያለውን እድገት አድንቀዋል። ለተፈጠረ አለመግባባት ይቅርታ ጠይቃለሁ ሲሉ ይቅርታቸውን አረጋግጠዋል። ፕሬዚደንት ዶናልድ ትራምፕ የሁለቱን አገራት ግንኙነት ዳግም እንዲጀመር መመሪያ ሰጥተዋል። የአሜሪካው ልዑል ቡድኑን የመሩት እኛ ማንም ለማስተማር እዚህ አይደለንም፣ ግባችን ማድመጥና በመከባበር ላይ የተመሰረተ ግንኙነት መገንባት ነው ብለዋል። ይህ በእንዲህ እንዳለ ከውጭ አገራት የነበሩ የቡርኪና ፋሶ ተወላጅ ዶክተሮችና ምሁራን ሀገራቸውን ለማሳደግ ከፕሬዚደንት ራውሬ ጋር ለመስራት ወደ ትውልድ ሀገራቸው እየተመለሱ ነው።